ማርቲን ዙብሜንዲ። ሰላም ሰላም ወደ አድማቻችን፣ ይህ ያያ ስፖርት ነው። የዕለቱን አዳዲስ የአርሰናልን የሚመለከቱ የዝውውር መረጃዎችን ይዤ ተመልሼ መጥቻለሁ ወደ አድማቻችን። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። በእናንተ እይታ ስለ ኖርጋርድ፣ ዙብሜንዲ እና ኬፐሪ ዘበለገ ምን ታስባላችሁ? በዕለቱ የተነሱትን አዳዲስ መረጃዎችን የማቀርብላችሁ ይሆናል። ይህ ወደ አድማቻችን እንግዲህ የመጀመሪያው መረጃችን የሚሆነው ኖርጋርድን በሚመለከት ነው። ሁሉም እንግዲህ አሁን አረጋግጠውታል። የጤና ምርመራውን የሚያደርግ ይሆናል። እንግዲህ በአስራ ሁለት ሚሊዮን ዩሮ አርሰናሎች የሚያስፈርሙት ይሆናል። ልምድ ያለውን ተጫዋች ነው ማምጣት የቻሉት። እንግዲህ ማይክል አርቴታ ይህንን ተጫዋች ይዞ እንግዲህ ማርቲን ዙቢሜንዲን ጨምሮ፣ እንዲሁም ኬፓ አሪዛባላጋ አርሰናል ይቀድመው ውድድር ጨዋታዎችን በሚያደርግበት ጊዜ ስብስቡ አካሉን የሚቀጥሉ ይሆናል። አርሰናሎች እንግዲህ ለውጦችን አመጥተዋል። አንዱ እንግዲህ ኔቶ ግብ ጠባቂው ምና የአርሰናል ሁለተኛ ግብ ጠባቂ የነበረውን በኬፓ አሪዛ በላጋ ጥሩ በሆነ እንግዲህ የግብ ጠባቂ ተክተውታል። ማለት የሚቻሉ ይህ ብሎ አርሰናል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 የሚባሉ ውሳኔዎችን መወሰን መቻል እንደ ቡድን አሁንም አርሰናል አጥቂዎቹንም ቀድሞ አስፈርሞ ነው እንግዲህ ወደ ቅድመ ውድድር ጨዋታዎች መሄድ ያለበት ብዬ አስባለሁ። ስለዚህ ያንን ለማይክል አርቴታ ሙሉ ስብስቡን ይዞ ወደ ቅድመ ውድድር ጨዋታዎች መሄድ ይጠበቅበታል። ያንን ለማሟላት እንግዲህ ኖርጋርድ የመጀመሪያው ነው የሚሆነው። በአማካይ በኩል ዙቢመንዲ ኖርጋርድን እና ኬፐ ሪዘበላጋን የሚኖረው ይሆናል። በአጠቃላይ በስብስብ በዝውውር መስኮቱ ላይ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 ለዚህ ኦልሞስት ወደ 76.68 ሚሊዮን ፓውንድ ነው። ይህ ውድ ነው የሚሆንባቸው። በዚህ ጉዳይ ላይ እየተደራደሩ ይገኛሉ። ሌላኛው መረጃ የሚሆነው እንግዲህ ይህ ተጫዋች ወደ ስፖርቲንግ ሊዝበን ተመልሶ የቅድመ ውድድር ጨዋታዎችን እንደማያደርግ በግልጽ ተናግሯል። ይህ እንግዲህ ለሌሎቹም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 ውሩ ሊወጡበት ይችላሉ በውድ ዋጋው ምክንያት ነገር ግን አርሰናሎች ራሳቸውን ከሚያሻሽሉ ተጫዋቾች ውስጥ አንዱ ይሆናል ብለው ያስባሉ ሰላም ሰላም ውድ አድማቻችን ይህ የስፖርት ነው ላይክ ሽር ኮሜንት ሰብስክራይብ ማድረጋችሁን አትርሱ